ዛሬ ምረት እለት እየተገደልን ነው። ሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይወጣል? ስለምን በግፍ ይገደላል? ይህ ባገራችን እየታየ ነው። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን ደም የምታፈሱ ሙርጣችሁ ደም የሚያፈሱ እጆች ይታጠቡ። ግዳዮሽ ይሞታሉ። የማይሞታል እንደ ንገሩ የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። የህይወት ዘመናችን አጭር ነው። ለሰው ልጆች ክብርና የጋራ ጥቅም ሲባል ክቡሩ የሆነው የአባቶቻችን የእናቶቻችን፣ የወንድሞቻችንና የእህቶቻችን፣ የልጆቻችን ደም በከንቱ አይፍሰስ። አሸናፊም ሆነ ተሸናፊ የሌለበት ጦርነት ሞትና ደስታ አይቁም። ዘለቄታ ያለው ሰላም ልማትና እድገት የሚሰፍነው በጠመንጃ አፈሙዝ በመተላለቅ ሳይሆን ተቀራርቦ በመነጋገር ልዩነቶችን በማጥበብና ቅራኔዎችን በማለዘብ ብቻ ነው። ስር ለስር የተሰራው ስራ ዛሬ መሰረት የያዘ ይመስላል። ትላንት በድብቅ ሲደረጉ የነበሩ ዛሬ በጋሃድ በአደባባይ የሚደረጉ ኖሮች ሆነዋል። ከዚህ በላይ የአውሬው ዘመን የሚያስብል ምክንያት የሚኖር አይመስለኝም። አባት አጣን አባት የለንም ባልንበት በዚህ ሰዓት አቡነ ናትናኤል በእኛ ላይ ፈረዳችኋሉን ግን የመዳን ቀን አሁን ነውም አሉ ዛሬ ነው አሉን። እንዴት እየሞትን እንዳን፣ እየቆሰልን እንዴት ተስፋ እናድርግ ብለን እየሙጥኝ መጠየቅ አንችልም። ያለመከራ ክርስትና አይታሰብምና በመጽናናት ውስጥ እናልፋለን። ዛሬ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ የምንሰማው ጆሮን ጭ የሚያደርግ የሚያስጨንቅ የሚያሰቅ፣ የሚያሳስብ እስከ መቼ ድረስ ነው? አዎ ነፃ ወተናል እያልን ዳግም ወደ ባርነት፣ ብለናል እያልን ዳግም ወደ ሞት። አዎ ያለንበት ወቅት የወርሃ ጽጌ እንደመሆኑ መጠን ምናው እመብርሃን የአስራት አገርሽን ኢትዮጵያን ተውሻትሳ የሚል ልብም አይጠፋም። እውነት ክርስትና በተግባር ተፈትኖ የሚኖርበት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ውስጥ ነው ቢባል ማጋነን አይሆንም። በመከራ ያለፈችው እናታችን እመቤታችን ቅድስት ድንግል ማርያም ዝም አትልም ቱ እየታየ ያለውን ሰቆቃ እንዲቆምና የህዝቡን የሰላም ጥማት እንዲሟላ በጽኑ ሲያሳስቡ ነበር። በትላንትና ዕለት ብፁዕነታቸው ያስተላለፉት ዋና መልእክታቸው ነው የሚቆመው የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ረፍት እንፈልጋለን። ሀገራችን ረፍት ይፈልጋል፣ ሰላም ይፈልጋል፣ እርቅ ይፈልጋል። ረፍትን መፈለግ፣ ሰላምን መሻት፣ እርቅ መፈለግ አብሮ መኖር ማለት ደም ፖለቲካ ሳይሆን ሰብአዊነት ነው፣ ሰው መሆን ነው። ደከመን፣ ብዙ ጊዜ ሰማን፣ ሞት ሰለቸን፣ በቃ ደም መፍሰስ ሰለቸን። ይበቀናል፣ ይብቃ፣ ሊበቃ ይገባል። ወገኖቼ፣ መተሳሰብ ይሻለናል። ብፁዕ አቡነ ናትናኤል የፖለቲካ ልዩነትን ትተን ወደ መተሳሰብና ሰብአዊነት እንድንመለስ ያለውን የህሊና ጩኸት አሰምተዋል። የእርሳቸው መልእክት የብዙ ኢትዮጵያውያን ጩኸት ነው። ሰላምነሆ ነሆ ለሀገራችን ሃይማኖታችን፣ የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለ ስለምን በግፍ ይገደላል? ይህ በሀገራችን እየታየ ነው። መቼ ነው የሚቆመው? ነጻነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም ነፃነትን መፈለግ ሰላም መሻት እረፍት መፈለግ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው። ሰው መሆን ነው። አው ሚበቃ ይገባል ወገኖች! መተሳሰብ ይሻለናል። መተሳሰብ ይሻላል። ደከምን። ብዙ ጊዜ ሰማን። እናንተን ፈረዳችሁብን በእኛ እናንተ ብወቀሳችሁ እውነት አላችሁ፣ ግን ለማን የምንነግረው ማን የሚሰማን ይሆንም? ማን ነው የሚያቆመው ይሆንም? አይ ይብቃ። በዘመነ ጽጌ አራተኛ ሰንበት ላይ ከሚነበበው ምንባብ ክፍል እየተወሰደ ርዕስ ነው። ትምህርቱ የቅዱሳንን ስደት መንስኤ በተመለከተ ሲሆን በተለይም ከወቅቱ አንፃር ካየነው ደግሞ የእመቤታችን ስደት ጠሊቃውንት አባቶቻችን በምን መልኩ እንደተነገረ የደረሰባት መከራ ሲነገር እንኳን ለሚያዳምጠው ሰው ይቅርና ድንጋዮች ቢሰሙ እንደሚያስለቅስ ሊቁ ርቱዐ ሃይማኖት የክርስቶስን ስደትና የሄድሮስን ሀሳብ አለመሳካት አስመልክቶ የዲያብሎስ ማህደር የሆነው ሄሮዶስ በአላዋቂነት ነፋስን አስሮ ለማስቀረት ቀንን ለመመለስ ሞከረ፣ ይላል። ራእይ ምዕራፍ 12 ቁጥር 7 ላይ በተገለጸው ቃል መሰረት በቅዱሳን መላእክት ድል አድራጊነት ውርደቱን የተከናነበው ዲያብሎስ ከሰማይ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት ይለናል። ወደዚህ ዓለም እንደወረደ ባየ ጊዜ ወንድ ልጅ የወለደች ያቺን ሴት ተከተላት። ሚስጥሩ ግን በሐሳዌ መሲህ ወይም በሐሰተኛ ክርስቶስ አድሮ ምዕመናንን በትምህርት የወለዱ መምህራንን አሳደዳቸው። አንድም ምግባር ሃይማኖትን ገንዘብ ያደረጉ ምዕመናንን ተከትሎ አሳደዳቸው፣ በመከራ አሰቃያቸው። አንድም በሄሮዶስ አድሮ ኃይል ወልድን የወለደች እመቤታችንን ወደ ግብፅ በምትሰደድበት ጊዜ ተከተላት ከኋላዋ በሰራዊተ ሄሮዶስ እያደር መከተሉን በምዕመናን ልቦና አድሮ የሚዘከራታታ በራብና ጥም እንድትሰቃይ፣ እምቧ እንዲፈስ፣ ብዙ ጸዋትወ መከራ እንድትቀበል፣ የልጇ ጫማ እንዲሰረቅና እንድታለቅስ ደስተኛይቱ ሆይ ደስ ይበልሽ የተባለ ጭና ቤታችን እንድታዝን ሰይጣን በኮቲባና ትዕማን ልቡና አድሮ ልብ በሚሰብር ቃል መሰደቧን መናገር ነው። ሰዎች በሃይማኖታቸው ምክንያት ስደት ቢያገኛቸውም በመጨረሻ የሚያስደስተው ነገር እግዚአብሔር የስደተኞች መጠጊያ በመሆኑ ነውና ከዘንዶ የሞት ወጥመድ እየበረረች የምታመልጥበት ሁለት ክንፍ ለሴቲቱ እንደተሰጣት ሲያጠይቅ እንደ ታላቅ ንስር ያለ ሁለት ክንፍ ተሰጣት እንዲል በሃይማኖት ምክንያት የሚሰደዱ ሰዎች የሚያመልጡበትን ሁለት ክንፍ እግዚአብሔር ያዘጋጅላቸዋል። ሁለት ክንፍ የተባለው ምግባርና ሃይማኖት ናቸው። ይኸውም ለመምህራን ለምእመናን እንደ አብርሃም ያለ ምግባርና ሃይማኖት ተሰጣቸው ማለቱ ነው። እንደሚታወቀው አበ ብዙኃን አብርሃም በሃይማኖት የጸና፣ በምግባሩ የቀና ሃይማኖትንና ምግባርን አስተባብሮ የያዘ ነውና ቅድስት ሥላሴ በቤቱ ያስተናገደ ባለ ሁለት ክንፍ አባታችን ነው። ሃይማኖት ምግባር ከሌለበት ብቻውን ሞት ነውና፣ አንድም ለመቤታችን ሁለት ክንፍ ተሰጣት ሲል የመንፈስ ቅዱስ ማደሪያው ናትና እንደ ታላቅ ንስር ያለ ንጽሐ ስጋ ንጽሐ ነፍስ ተሰጣት። ንጽሐ ስጋንና ንጽሐ ነፍስን ገንዘብ ያደረጉ ሰዎች ከዳያብሎስ የሚመጣባቸውን መከራና ፈተና ሳይሳቀቁ እንደ ሙሉ ደስታ እየቆጠሩ በነፍሳቸው ይከብራሉና ነው። መምህራነ ወንጌል እንዲሁም ምዕመናን ከዓለም ከመከራ ከክህደት ሸሽተው መከራ ወደሚቀበሉበት በረሃ የሄዱ ዘንድ አንድም፣ እመቤታችን ወደ ግብፅ ሄዳ ለሶስት ዓመት ከስድስት ወር ጊዜ ተጠብቃ ትኖር ዘንድ ነው። እመቤታችን በስደት የቆየችው ለሶስት ዓመታት ከስድስት ወራት ነው እና ዛሬም አውሬው ተስፋ ቆርጦ ሃይማኖታቸውን የጠበቁ ምእመናንና መምህራን ላይ የቻለውን ሁሉ መከራ እያደረሰ መሆኑን ልብ ይለዋል። ልቤተ ክርስቶስን በቅድስት ሀገር ኢየሩሳሌም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከፈለጋችሁ በደረጀ ዘወይንዬ ያስጎብኝ ድርጅት ይጓዙ። ከልደቱ እስከ እርገቱ የተወለደበት ቤተልሔምን የተጠመቀበት ዮርዳኖስን ያረገበት ደብረ ዘይትን እንደዚሁም ደግሞ ግርማ መለኮቱን የገለጸበትን ደብረ ታቦርን ያደገበትን ናዝሬትንና ሌሎችንም ይመለከታሉ። ስለዚህ አስቀድመው ቦታ እንድትይዙ በፍቅር ተጋብዘዋል። ቅድስት አገር ኢየሩሳሌም ለመሄድ ደረጀ ዘወይንዬ አስጎብኝ ድርጅትን ይምረጡ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታላቅ መንፈሳዊ ክብረ በዓል የአምላካችን የመድኃኒታችን የቅዱስ አማኑኤል በዓለ ንግስ ሰንበት ትምህርት ቤት መዘምራንና ተጋባዥ ዘማሪያን በተገኙበት ወር ኤኤም ጀምሮ በመሐሌትና በቅዳሴ በትምህርተ ወንጌል ኖቬምበር 9 25 በድምቀት ይከበራል። አድራሻ 701 ኦግሊትሮፕ ስትሪት ኖርዝ ዌስት ዋሽንግተን ዲሲ 20011። ከቤት በረከት እንጠግባለን። ቤተ መቅደስ ቅዱስ ነው፣ በጽርቅም ድንቅ ነው። መዝሙር 64 ቁጥር 4 የበረከቱ ተካፋይ እንድትሆኑ ሁላችሁም ተጋብዛችኋል። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት